እግዚአብሔር ሁሌም ላይ ማርታ ጎይቶም በዚህ በደረሰብኝ ችግር አዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባል። ክብሩን እንግዲህ እናትና ልዩ ቸሩ መድሃን ያለ ምሰድ እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁ

ተጀመረ። አዎ ተጀመረ። ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታ ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨ ተጨማሪ ባዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። የምንወዳችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት እንደምናላችሁ። በዛሬው ዕለት እንግዲህ እንደምትመለከቱት የጉማ ሽልማት ፕሮግራም እየተከናወነ ነው የሚገኘው። በጣም በርካታ አርቲስቶች በርካታ እውቅ ሰዎች በፕሮግራሙ ላይ እየተገኙ ነው። ልዩ ልዩ የሆኑ አለባበሶችም ታይተዋል። እኔም እንደምታዩኝ በራያ ልብስ እንዲህ ሞቅ ደመቅ ብዬ ነው የመጣሁት። ና ፕሮግራሙ ምን ይመስላል የሚለው እነማን ናቸው የሚሸለሙት የሚለው ሁሉንም ውስጥ ገብተን እንመለከተዋለን። ከእኛ ጋር እንድትቆዩ እንጋብዛለን። አብራችን ሆነው አስራ አንደኛው ጉማ የፊልም ሽልማት በአድዋ ድል መታሰቢያ አዳራሽ በልዩ ሁናቴ እየተከናወነ ይገኛል። ክብራትና ክብራን ዛሬ ቅዳሜ ህዳር ስድስት ቀን 2018 ዓ ም ወደ ቀዳሚዎቹ የሽልማት ዘርፎች እናመራለን። በዚህ ምድብ የተካተቱት ውድድር የሌለባቸው ሁለት ካታጎሪዎች ናቸው። የመጀመሪያው ምድብ ጉማ የስነ ራዕይ ወይም የፊልም ጥበብ የህይወት ዘመን ተሸላሚ የተባለው ነው፣ ላይፍ ታይም አቺቭመንት ሽልማቱን የሚያበስርልን ደግሞ በትምህርት ዝግጅቱ ባለከፍተኛ ማዕረግ በሙያዊ አበርክቶው እና በዳበረ የስራ ልምዱ የከበረ ስም ያለው የሙያው ሊቀ ጠበብት የፊልም ዳይሬክተር እና ተዋናይ እንደዚሁ መምህር ብርሃኑ ሽብሩ አንደኛው የጉማ የህይወት ዘመን ተሸላሚ በሙያቸው ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ የእነዚህን ተዋናያት ኢትዮጵያውያት ዝርዝር ሀተታቸውን ለማቅረብ ያጋጠመ ችግር አለ ይመስለኛል። በዛ ምክንያት የምታውቋቸው ታውቋቸው አላችሁ፣ ምክንያቱም በመድረክ የኖሩ ናቸው፣ በፊልሞች የኖሩ ናቸው። ስለዚህ በቀጥታ ለሽልማቱ ቢጠሩ መልካም ነው ብዬ አስባለሁኝ። ፍቅርተ ጌታሁን ወሌላ አሰፋ ፍቅርተ ጌታሁን

እንደምናመሻችሁ እንግዲህ እግዚአብሔር ለዚህ ቀን አደርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ህዝብ ጠቅላላ ነው ማመሰግነው እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር አዘን ምክንያት ድፍን የኢትዮጵያ ህዝብ ምስጋና ይግባው። ፀጋው አይጓደል። ተመስል እግዚአብሔር ይመስገን። ለልጆቼ ለልጆቼ ቤተሰቦች እጅግ አርጌ በጣም አመሰግናለው። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች በሀገር ውስጥም በውጭ ላላችሁት ሁሉ፣ ለእኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ካጠገቤ ላላችሁት በሙሉ እጅግ አርጌ አመሰግናለሁኝ ለአንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም በጣም አመሰግናለሁ እግዚአብሔር ያክብርልኝ ለዚህ ፕሮግራም አዘጋጅ ለአቶ ብርሃነ ለአቶ ዮናስ ብርሃነ መዋ ይህም ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አድርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሀዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ህዝብ፣ ድፍን የኢትዮጵያ ህዝብ ማለት እችላለሁ። ለመርካቶ ህዝብ ደግሞ እጅግ እጅግ በጣም ከልቤ አመሰግናለሁ እግዚአብሔር ይመስገን ተመስገን ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮዎችም ጭምር እጅግ አድርጌ አመሰግናችኋለሁ እግዚአብሔር ይስጥልኝ አመሰግናለሁ ክብረት ይስጥልኝ እሺ እንኳን ለዚህ ለተቀደሰ ቀን እግዚአብሔር ሰብስቦ አደረሰን። ክብሩን እንግዲህ እናትና ልዩ ቸሮ መድሃን ያለሚውሰድ በመቀጠልም ይሄንን የአዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው ከነ ጉሩፑ ማለቴ ማለት ነው፣ ጠቅላላ ከነባልደረቦቹ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድሃኒዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ምሽት የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰገናለሁ። ክብረት ይስጥልኝ፣ ክበሩልኝ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ። የሙያ መንትዮቹ መሪ ተዋንያን ሰፋና ፍቅርተ ጌታሁን እንኳን ደስ ያላችሁ። አምና በዚህ ዘርፍ እውቅና የተሰጣት ድምፃዊትና ተዋናይት ፍቅርተ ደሳለኝ ነበረች። ወደ ሁለተኛው ምድብ የጉማ ተዋናይት ምርጥ መሪ ተዋናይት፣ ቤስት አክትረስ የዚህን ዘርፍ እንድትሸልም ወደ መድረኩ የሚጋብዝላችሁ በእውነት እጅግ በጣም ተወዳጅና ሚሊዮኖች በአንድ ድምፅ የሚመሰክሩላትን ምርጥ ባለሙያ ነው። ፕሮፋይሏን ለማሟላት የእዝራ እጅጉን ያልታተመ መዝገበ አእምሮ ቅጽ ሶስት ረቂቅ ተጠቅም ያለው እዝራን አሁንም እባካችሁ ከልብ አመስግኑልኝ በማለት እለምናችኋለሁ። ትውልድና እድገቷ ከፍቅር ከተማ ቆንጆዎች እንደ እንጉዳይ ከሚፈሉባት ከሚፈሉባት ምስራቃዊት ጮራ ከሐረር ነው። በልጅነትና በአዳጊ ዕድሜዋ እግዚአብሔር የሰጣትን ልዩ የጥበብ ጸጋ ለይታ ያወቀች አትመስልም ነበር ይላል። እንዲያም ሆኖ በተማሪነት ዘመኗ በሥነ ጽሁፍ፣ ስፖርት፣ ሙዚቃ እና ቲያትር ተሳታፊ ነበረች። በመተሐራ ስኳር ፋብሪካ የሁለተኛ ደረጃ ተማሪ ሳለች ከአዲስ አበባ ዩኒቨርሲቲ በሄዱ የቲያትር ጥበብ መምህራን የአጭር ጊዜ ስልጠና ከወሰደች በኋላ ግን ነገሮች ሁሉ እስከ ወዲያኛው ተገለባበጡ። ኢትዮጵያ አንዲት የመድረክ ነበልባል ለመውለድ እያማጠች ነበር። 1983 ዓ ም መጨረሻ የትያትር ስልጠናዋን አጠናቃ በታላቁ የኢትዮጵያ ብሔራዊ ትያትር ተቀጠረች። በወቅቱ የትያትር ቤቱ ስራ አስኪያጅ የነበረው ፀሐፌ ተውኔትና አዘጋጅ ማንያዘዋል እንደሻው ያኔ በመድረክ ላይ ልምምድ ስታደርግ ተመልክቶ እንዲህ በማለት መስክሮላታል የተሰጣትን ገጸ ባህሪ በሰውነት በድምጽ እና በጭንቅላት የምትተረጉም በእንግሊዝኛው one of a kind የምትባል የተዋንያት ቁንጮ ናት። አምሳ የመድረክ ቲያትሮች፣ አስር ፊቸር ፊልሞች፣ አራት ተከታታይ የቴሌቪዥን ድራማዎችን ከተመልካች ልቦና በማይጠፋ የትወና ብቃት ተጫውታለች። ሶስት ሺህ የንግድ ማስታወቂያዎችንም ሰርታለች። በመድረክ መሪነት ከግል ኩባንያዎች እስከ ግዙፍ አገራዊ አገራዊ መድረኮች አስተዋውቃለች። እሁድ ቤት የተባለ የቲቪ ሾው ሆስተስ ናት። በ994 ዓ.ምት የኢትዮጵያ ስነ ጥበብና መገናኛ ብዙሃን ብሔራዊ ተሸላሚ ሁለት ሺህ አስር ላይ አምስተኛው ጉማ ምርጥ ረዳት ተዋናይት አሸናፊ፣ አምና ደግሞ በእረኛዬ የቴሌቪዥን ተከታታይ ድራማ የአሜሪካን ኢምፓክት አዋርድ ተሸላሚ ክብራትና ክብራን የመድረኳ ንግስት ሙሉ ዓለም ታደሰናል። የሚያመሻችሁ ጥበብ ቤተሰቦች እንኳን ያደረሳችሁ። ተሸላሚዎች እጮች ደስ ላላችሁ። አመሰግናለሁ። ሽሜ እግዚአብሔር ያክብረልኝ። አሁን የምርጥ ዋና ሴት ተዋናይ እጩዎችን ግዎችን እንመለከታለን።

ፍጹም አልጠብቅም። አልጠብቅ አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም ማለት

ጫት ፍሬውን ፍሬ እንዳለ በጣም ምርጥ ናቸው፣ አይደለ? የአስራ አንደኛው የጉማ የምርጥ ተዋናይ ተሸላሚ

እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከት ነው። አመሰግናለሁ ሁላችሁንም። እግዚአብሔር ስለጠበቀኝ ስላቆመኝ እረኘኝ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። አመሰግናለሁ ዳኒ ስለታገዝከኝ አመሰግናለሁ። ዘይድ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁን ስለነበራችሁ አመሰግናለሁ። ቃልዬ እንኳን ደስ ያለሽ። ሙልሽ ክብረት ስትልን፣ በዚህ ዘርፍ ያለፈውን ዓመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። ምርጥ ረዳት ተዋናይት፣ ቤስት ሰፖርቲንግ አክትረስ። በዚህኛው ምድብ የታጩትን ተወዳዳሪዎች ክሊፕ ጋብዛ፣ ከጋበዘች በኋላ አሸናፊቱን የምታበስርን ያው ላለፉት አምሳ ዓመታት በቲያትር መድረኩ ላይ መድረኮች ላይ ሽር ብትን እያለች አምሳ ቲያትሮች አርባ አምስት ፊልሞች ሰላሳ የሬዲዮና የቴሌቪዥን ድራማዎች በመሪ ተዋናይነትና እና በረዳት ተጫውታለች። ዛሬ በ በአስራ አንደኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን

እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገን። ማርታ እንኳን ደስ ያለሽ። ፍቅርተን እናመሰግናለን። አምና በዚህ ዘርፍ አሸናፊ የነበረችው ተወዳጇ ድርብ ወርቅ ሰይፉ እንደነበረች እናስታውሳለን።